ሰላም ጤና ይስጥልኝ። ውድ የዶሮ ፋርምስ ሚዲያ ተከታታዮች እንደምናችሁ። በዛሬው ቪዲያችን ዶሮዎች ከአንድ መኖ ወደ አንድ መኖ ስንቀይርላቸው እንዴት መቀየር እንዳለብን በአጭሩ እንነጋገራለን። አብራችሁን ቆዩ። እንግዲህ እንዴት መቀየር እንዳለብን ዛሬ በጥቂቱ እንነጋገራለን። ዶሮዎቻችን ከአንድ መኖ ወደ አንድ መኖ ሲሸጋገሩ እንዴት መሆን አለበት የሚለውን ነገር እንነጋገር። እንግዲህ ዶሮዎቻችን አራት ስቴፖችን ወይም ደግሞ አራት ቀናቶችን ይፈልጋሉ። የመጀመሪያው ቀናቶች ላይ ዶሮዎቻችን ከአዲሱ ሀያ አምስት ፐርሰንት ከአሮጌው ደግሞ ሰባ አምስት ፐርሰንት አድርገን በደንብ መቀላቀል እና መስጠት ያስፈልጋል ያ ማለት ለምሳሌ መቶ ኪሎ ከሆነ በቀን ዶሮዎቻችን የሚበሉት 75 ኪሎ የድሮውን ወይም ደግሞ ቀድሞ ይበሉት የነበረውን መኖ 25 ኪሎ ደግሞ አዲሱን መኖ በመስጠት በደንብ ሁለቱን እንዳያውቁት በመቀላቀል መስጠት ያስፈልጋል፣ ማለት ነው። ያን እንዲሆን የተደረገው ለምንድን ነው? ዶሮዎች በጣም ንቁ ስለሆኑ በየጊዜው የሚመገቡትን የመኖን በደንብ አድርገው ያውቁታል፣ በደንብ አድርገው ይለዩታል፣ በደንብ አድርገው ያውቁታል። ስለዚህ ያንን ካላደረግን ዶሮዎቻችን መኖን አልበላም ወደ ማለት አልበላም ከማለት ደግሞ መኖን ካልበሉ ደግሞ የእንቁላል ምርት ስለሚቀንሱ ወደ ምርት መቀነስ ያስገቡናል። ስለዚህ እኛንም ወደ ኪሳራ ያስገቡናል። ስለዚህ እንደዛ መሆን የለበትም። እንግዲህ በመጀመሪያው ቀን 75 ፐርሰንት 25 ፐርሰንት ካደረግን በኋላ በሁለተኛው ቀን ደግሞ 50 ፐርሰንት 50 ፐርሰንት እናደርጋለን። በደንብ አድርገን በሳፋ ወይም ሰፋ ባለ ነገር ቅልቅል አድርገን መስጠት ያስፈልጋል። ከዛ በኋላ ደግሞ በሶስተኛው ቀን 75 ፐርሰንት የአዲሱን መኖ 25 ፐርሰንት ደግሞ የድሮውን መኖ አድርገን እንሰጣቸዋለን። በደንብ ቀላቅለን ማለት ነው እንዳያውቁት ያን ካደረግን በኋላ ይበሉልናል፣ በደንብ ይጨርሱልናል። በአራተኛው እና በመጨረሻው ቀን ሙሉ የአዲሱን መኖ እንሰጣቸዋለን ማለት ነው። ስለዚህ በዚህ መሰረት ለዶሮዎቻችሁ መኖ ስትቀይሩ ወይም መኖ ለመቀየር ስታስቡ በዚህ መሰረት ነው ለዶሮዎቻችሁ የምትሰጧቸው እንጂ ቀጥታ አዲሱን መኖ እንዲበሉ ማድረግ የለባችሁ። ምክንያቱም ዶሮዎች ሚውቁ ስለሆኑ የሚበሉትን ስለሚያውቁ አይመገቡላችሁም በፍጹም እሻ ይሏችሁም ያ ደግሞ ለምርት መቀነስ ያጋጥማችኋል። የምርት መቀነስ ደግሞ ዋጋችሁንም ዝቅ እያደረገ ይመጣል ማለት ነው። ስለዚህ የምርት መቀነስ እንዳያጋጥማችሁ ይህንን መንገድ መጠቀም እንዳትረሱ። እንግዲህ ይህ የሚሰራው ከእንቁላልጣይ ዶሮ ወደ እንቁላልጣይ ዶሮ ወይ ደግሞ ከቄብ ዶሮ ወደ ቄብ ዶሮ ወደ ሌላ አዲስ መኖ ለመቀየር ብቻ ሳይሆን ከቄብ ዶሮ ወደ እንቁላልጣይ ዶሮ መኖ ለመቀየር ይህን ሜትድ መጠቀም አለባችሁ። ምክንያቱም እንደነገርኳችሁ የሚጠቀሙትን መኖ ስለሚያውቁት የእንቁላልጣይ ዶሮ እና የቄብ ዶሮ መኖ ደግሞ አሰራሩ ስለሚለያይ ቀመሩ ስለሚለያይ ቀጥታ ወደዚኛው ከገለበጣችሁባቸው ቶሎ ላይ በሉላችሁ ላይመገቡላችሁ ይችላሉ ማለት ነው። ስለዚህ ምርት ጀምረው እንኳን ቢሆን የቄብ ዶሮች ሆነው ምርት እየጀመሩ ቢሆን እንኳን ቶሎ ምርቱን ገታ የማደግ ችግር እንዳያጋጥማችሁ ያደርጋል። ስለዚህ የቄብ ዶሮ ወደ እንቁላል ጣይ ዶሮም ስትቀይሩ በዚህ መንገድ አራት ተከታታይ ቀናቶችን ተጠቅማችሁ መቀየር ትችላላችሁ ማለት ነው። እንግዲህ እንዲህ አይነት ቪዲዮዎች እንዲደርሷችሁ ይህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። እንዲሁም መጠየቅ የምትፈልጓቸው የተለያዩ ጥያቄዎች ካሉ ኮሜንት ሴክሽን ላይ ያስቀምጡልን። ለእያንዳንዱ ጥያቄያችሁ እኛ ሳይንቲፊክ የሆነ መልስ ይዘንላችሁ በዩቱብ ቻናላችን እንቀርባለን። እንዲሁም የቲክቶክ ፔጅም አለን። ቲክቶክ ፔጃችንንም ፎሎ በማድረግ ቤተሰብ እንድትሆኑ እንጋብዛለን። እንግዲህ እኛን ለማታውቁን ሮባጉሮ ኢንዱስትሪ እንባላለን። ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቄብ ዶሮ አቅርቦት፣ ቫይታሚኖች፣ ክትባቶች፣ መድኃኒቶች አቅርቦት፣ የማማከርና የስልጠና አገልግሎት እንዲሁም እነዚህም በአጠቃላይ በሙሉ ፓኬጅ ይዘንላችሁ ቀርበናል። አብራችሁን ስለነበራችሁ በጣም ደስተኛ ነን። የዛሬው ቪዲያችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩኝ።